በቀጣይነት ደግሞ የደት ስሪ መረጃዎችን ነው የምናጋራችሁ። ከተለያዩ ማህበራዊ ድረገጾች ትኩረትን የሳቡ መረጃዎችን አሰባስቦ ደግሞ ሰለሞን ከበደ ስቱዲዮን ያለው መረጃዎች ሊያጋራ ሰለሞን ቀደም ሲል ሲጠቁመን ነበር። ከመግባታችን ዋና ዋና ጉዳዮችን ይዘሃልና ለመስማት ዝግጁ ነን። መልካም ከሀገር ውስጥ እንጀምር አንድ ትውልደ ኢትዮጵያዊ ከሰሞኑ የሰራው መተግበሪያ በአፕል እውቅና ሰጥቶታል። በተለይም አፕል በዓለም አቀፍ ደረጃ ያሉ በቴክኖሎጂ ላይ የሚሰሩ ወጣቶችን ያወዳድራል። ከነዚህም ውስጥ በተለይም በዘንድሮ ዓመት በ2025 ከተመረጡት ሀምሳ ተማሪዎች መካከል አንዱ ኢትዮጵያዊው ናሆም ወርቆ ሆኗል። ናሆም ወርቆ እንግዲህ በካናዳ በሚገኘው ዮርክ ዩኒቨርሲቲ የአራተኛ ዓመት የኮምፒውተር ምህንድስና ተማሪ ነው። በዛም ሆኖ በተለይ ኢትዮጵያ ውስጥ በነበረበት ጊዜ የኢንተርኔት አክሰስ ወይም ደግሞ የዳታን ለማግኘት ይቸገር እንደነበር አስታውሷል። በዚህ ምክንያት እንግዲህ አንድ አንድ አሁን ላይ ከትምህርት ጋር የተያያዙ የተለያዩ መሳሪያዎችን፣ አጋዥ ጉዳዮችን በኢንተርኔት እናገኛለን እና ያንን የማግኘት እድል እንዳልነበረው አንስቶ አሁን ላይ ግን ኢንተርኔትም ተደራሽ ባልሆነባቸው አካባቢዎች ጭምር ይህንን የትምህርት የተለያዩ አጋዥ መረጃዎች እንዲያገኙ የሚችሉበትን መተግበሪያ ሰርቷል። ይህም እንግዲህ በአፕል እውቅና እንዲያገኝ ያደረገው አፕል ከመረጣቸው ሀምሳ ተማሪዎች ባሻገርም እንደዚሁ ደግሞ በካሊፎርኒያ በአፕል ስራ አስፈጻሚዎች ፊት ቀርበው ይህንን የተለያዩ የፈጠሯቸውን ፕሮጀክቶች እንዲያቀርቡ ከተመረጡ ተማሪዎች መካከል ኢትዮጵያዊው ናሆም ወርቁም አንዱ መሆን ችሏል። ከዛም ባለፈ በካናዳ ዮርክ ዩኒቨርሲቲ ነው የሚማረው አስቀድሜ እንዳነሳውት ና በካናዳ በሚገኙ የተለያዩ ሚዲያዎች ላይም እንግዲህ እናሁም ይህንን ስራውን ይዞ ቀርቦ ነበረ። ከሰሞኑን በማህበራዊ ትስስር ገጾች ላይ በስፋት ኢትዮጵያውያን ሲያጋሩት ነበር። እኛም ትናንት በኢቢሲ ዶት ስትሪም በፌስቡክ እንደዚሁም በተለያዩ አማራጮቻችን ካጋራ ነው በኋላ ብዙ ኢትዮጵያውያን አስተያየታቸውን ሰጥተውበታል። ችግር ፈቺ የሆኑ ሀገራቸውን ወደ ኋላ መለስ ብለው እየተመለከቱ ብዙዎች ፈጠራን ይሰራሉ። ይህ በኢትዮጵያ ውስጥ ለሚገኙ ተማሪዎችም ጭምር መነቃቃትን የሚፈጥር ነውና አክሰስ ኢድ ይባላል ይህ የፈጠረው መተግበሪያ። ይህንን መፍጠሩ ብዙዎችን ያነጋገረ ጉዳይ ነበር። እኛም ካጋራ ነው በኋላ በተለይ በፌስቡክ ከሶስት ሺህ በላይ ሰዎች መውደዳቸውን አሳይተዋል። እንደዚሁም ደግሞ በአስተያየት መስጫ ሳጥን ላይ የተለያዩ ማበረታቻዎችን ሲጽፉ ነበር። ይህን ጉዳይ ከሀገር ውስጥ ለመመልከት ሀገራችን በመልካም ስላስጠራልን እንኮራበታለን። በትክክል በትክክል። ኢትዮጵያም የተሻለ መጻኢ እጣ ፋንታ እንዳላት አንዱ ማሳያ ይመስለኛል። ብዙ ኢትዮጵያውያን ናቸው ወደ ቴክኖሎጂ ዘርፉ እየገቡ ነው እና የወደፊት የሀገሪቱን እጣ ፋንታ በመወሰን ረገድ ከፍተኛ ሚና ይኖረዋል። በትክክል አሁን ላይ በርካታ የቴክኖሎጂ ዘርፎችም ትኩረት ተሰጥቷቸዋል በመንግስት ኤአይን ጨምሮ በርካታ የቴክኖሎጂ ዘርፎች በብዛት እየተሰራባቸው ነው የሚገኘውና ምናልባት ወደፊት ኢትዮጵያ በቴክኖሎጂው ዘርፍ ከአፍሪካን ፈርቀዳጅ ልትሆን እንደምትችል ማሳያዎች አሉ በኤአይ በተለይ የኤአይ የአፍሪካ ኮንፈረንስን ጭምር በቅርቡ አዘጋጅታ እንደነበር ይታወሳል እና ኢትዮጵያ አሁን ላይ የቴክኖሎጂውን መምራት የምትጀምርበት እድል ሊኖር እንደሚችል ማሳያ ነው ወደ ቀጣዩ መረጃችን እንለፍ ወደ ባህር ማዶ እንሻገር የኢራንና እስራኤል ጉዳይ ላለፉት 12 ቀናት ጦርነት ከተከናወነ በኋላ ከሰሞኑ የተኩስ አቁም ላይ ተደርሷል ከዛ በኋላ ግን አዳዲስ ነገሮችን እየሰማን ነው ከእነዛ መካከል ኢራን ለተለያዩ የእስራኤል ጥቃቶች ያጋልጡኛል ብላ ብዙ ጊዜ ስጋት የሚገባት የሰላዮች ጉዳይ ነው። ሞሳድ ሰላዮች በኢራን ውስጥ በስፋት እንደሚገኙ ከዚህ በፊት የሚነሳ ነበረ። በተለይ በኢራን ውስጥ ጄኔራልነት ማድረግ ላይ በጦሩ ኃይል ውስጥ አልፈው ጄኔራል እስከ መሆን የደረሱ የሞሳድ ሰላዮች ከዚህ በፊት ተይዘው እንደነበር እናስታውሳለን። አሁን ላይ በተለይም ባለፈው ከእስራኤል ጋር በነበረው ግጭት የኢራን የአየር መከላከያ ስርዓት ተሽመድምዶ ተመልክተነዋል። አደለ? የእስራኤል ጄቶች በተደጋጋሚ እየገቡ ነበር ኢራንን የሚደበድቡት። ለዚህ እንደ ምክንያትነት ከሚቀመጡ ጉዳዮች አንዱ በውስጥ የሚገኙ በኢራን የጦር ኃይል ውስጥ እንደዚሁ ደግሞ የአየር መከላከያ ስርዓት ውስጥ የሚሰሩ የተለያዩ ሰራተኞች ይህንን መረጃ ጋልጠው ለእስራኤል ሳይሰጡ አይቀሩም ነው የሚባለው። ከዚህ ጋር ተያይዞ እንደዚሁም በሌሎች ጉዳዮች ወደ 700 የሚጠጉ ዜጎቿን ጠርጥራ ኢራን አስራለች። ኢራን ደግሞ በዚህ ጉዳይ ምህረት የለሽ ነው የምትባለው። ከዚህ በፊት የተገኙ ለሞሳድ ሲሰልሉ ተደርሶባቸዋል የተባሉ ዜጎቿ ላይም ጭምር እንደዚሁ የሞት ፍርድ ነበር ስትወስን የነበረው። ከሰሞኑ 700 ዜጎችን አስራለች መባሉ ደግሞ ትንሽ ስጋትን የፈጠረ ነገር ሆኗል። ነገር ግን ከዚህ በፊት የሚያየነው ጉዳይ ነው። በቅርቡ እንኳን አሜሪካ ድብደባ አደረገች ከተባለ በኋላ በኢራን የኒኩሊየር መሰረተ ልማቶች ች ላይ ድብደባው በትክክልም ኢላማውን መቷል የተባለውን በምን አረጋገጣችሁ ሲባል እስራኤል በውስጥ የሚገኙ መረጃ ቀባዮቼ ነግረውኛል፣ በትክክልም የኒውክሌር መሰረተ ልማቶቹ ተደብድበዋል ወድመዋልም የሚለውን ስታወጣ ነበረ። ከዛ ባለፈ ደግሞ ትልልቅ ኢራን ባለስልጣናት የሚገኙባቸው ቦታዎች በተደጋጋሚ የእስራኤል አየር ጥቃት ሰለባ የሆኑ ነበር። ይህንንም ጥቆማ የሚሰጡ በዛው በኢራን የሚገኙ የእስራኤል መረጃ ቀባዮች እንዳሉ ይነሳ ነበር። ከዚህ ጋር ተያይዞ እንግዲህ ኢራን 700 ያክል ዜጎቿን ጠርጥራ ማሰሯ ተሰምቷል። ይህም በስፋት ሲጋራ የነበረ ጉዳይ ነው። ወደ ቀጣዩ መረጃ እንሻገር። ትራምፕና ሲኤንኤን ትናንትና ውዝግብ ውስጥ ገብተዋል። ኒውዮርክ ታይምስም የዚህ ውዝግብ አካል ነው። ነገር ግን ትራምፕ በዋናነት ሲኤንኤን ላይ አተኩረዋል። እንግዲህ ያው አሜሪካ ውስጥ ሪፐብሊካንና የዲሞክራት ሚዲያዎች አሉ ተብሎ ይነገራል። ፎክስ ኒውስ ለሪፐብሊካን እንደሚያደላ፣ እንደዚሁ ደግሞ ሲኤንኤን ለዲሞክራቶች እንደሚያደላ ይነገራል። ሰባ በመቶ የሚሆኑ ዲሞክራቶች ሲኤንኤንን እንደ ጥሩ ወይም ደግሞ ትክክለኛ መረጃ አቀባይ ሚዲያ ይወስዱታል። ሪፐብሊካኑ ደግሞ በአንጻሩ ፎክስ ኒውስን ይወስዳሉና ትራምፕ እንግዲህ ቀደም ሲልም ለሲኤንኤን እንደው መረር ያለ ጥላቻ እንዳላቸው ነው የሚነገረው። ከሰሞኑ ደግሞ አሜሪካ ኢራን የኒኩሌር መሰረተ ልማቶች ላይ ድብደባ ካደረሰች በኋላ ትናንትና ሲኤንኤን ይዞት የወጣው ኤክስክሉሲቭ ዘገባ ምን ያሳያል? ይህ ድብደባ እንግዲህ በትክክልም ትራምፕ የገለጹትን ያክል ውድመት ያደረሰ አይደለም። እንደውም የኢራን የኒኩሌር መሰረተ ልማቶች ምንም አይነት ጉዳት አልደረሰባቸውም። በተለይ ወደኋላ መልሰናታል፣ ለአመታት የሰራችውን የኒክሌር ማበልጸግ ስራ አውድመኗል ሲሉ ነበር ትራምፕና ይሄ ምንም ኢራንን ወደኋላ የመለሰ እንዳልነበር ሲያነሱ፣ ነበረ። ሲያነሳ ነበር። የሲኤንኤን ዘገባ ናታሻ ቤርትናርድ ትባላለች፣ ሪፖርተሯ አይነን ዘገባ የዘወጣችው። ዶናልድ ትራምፕ ታዲያ ከዚህ በኋላ በማህበራዊ ትስስር ገጻቸው ወጥተው ያስተላለፉት መልእክት ያው ሲኤንኤንን እንደዚሁም ደግሞ ነታሻ ቤርትናርድን በጣም የወረፈ እንደዚሁ ደግሞ በጣም የተናገረ እንደነበር መመልከት ይችለናል። እሳቸው እንደውም በማህበራዊ ትስስር ገጽ ላይ ሲኤንኤንን ሲኤንኤን ብለው አይጠሩትም ፌክ ኒውስ ብለው ነው የሚጠሩትና ይሄ እንግዲህ የተለመደ ነው። ያው ትራምፕ እንዳልኳችሁ የፓርቲዎችም ልዩነት ስላለ ማለት ነው። ይህ መረጃ ትናንትና ከወጣ በኋላ ብዙዎች ሲጋሩት ነበረ። በተለይ ዶናልድ ትራምፕ ያወጡትን ሲኤንኤን ላይ ያወጡትን መረጃ ማለት ነው። ሲኤንኤን ግን ጋዜጠኛዋን ተከላክሏል። እንደዚሁ ደግሞ መረጃዎች የወጡት ከአሜሪካ የደህንነት ተቋማት ነው። ይህንንም ነው እንግዲህ ምናልባት ዶናልድ ትራምፕን ሳያበሳጫቸው አይቀርም እየተባለው። ከዚህ ጋር ተያይዞ ምናልባት ዛሬ የአሜሪካ የመከላከያ ዋና አዛዥና እንደዚሁ ደግሞ የደህንነት መስሪያ ቤት አዛዦች በዚህ ላይ መግለጫ ይሰጣሉ ተብሎ ይጠበቃል። ምክንያቱም ሲኤንኤን ያገኘው መረጃ ከደህንነቶች መሆኑ እየተሰማ ስለሆነ ማለት ነው። ፕሬዚዳንት ዶናልድ ትራምፕ ግን የሲኤንኤን ዘገባ ክፉኛ አበሳጭቷቸው እንደነበረ በትናንትናው እለት በማህበራዊ ትስስር ገጾች በሚያጋሯቸው መረጃዎች ለመመልከት ችለናል። የመጨረሻውን ጉዳይ እናንሳ። ሕይወትን ለማትረፍ ሕይወቱን ያጣው ቻይናዊ ዶክተር ትናንትና በመገናኛ ብዙኃን በስፋት ሲጋራ ነበረ። ትንሽ የሚያሳዝን ታሪክ ነው። ይህ ቻይናዊ ዶክተር ዢንጊ ይባላል። ወደ ታንዛኒያ ምርቶ ላለፉት 17 ወራት ያክል ነጻ ሕክምናን ሲሰጥ ነበር እሱና አስርም ያህል የቻይና የጤና ልኡካን ቡድኖች ወደ ታንዛኒያ አምርተው በዛ እንግዲህ ረዘም ያለ ጊዜ 17 ወራት ያክል የተለያዩ የነጻ ህክምናዎችን ሲሰጡ ነበር እንዲህ አይነት ጉዳዮችን በሀገራችንም በሌሎችም ሀገራት እንመለከታለን የተለያዩ ሀገራት የጤና ቡድኖች መጥተው የነጻ ህክምናን ያደርጋሉ እንግዲህ የዥንግ የተባለ ዶክተር ከቤቱ በቅርብ የሚገኘው የህንዱ ቅያኖስ ነው በዛ አካባቢ እንግዲህ የምትዋኝ አንድ ወጣት በማዕበል ስትቸገር ያያታል እንደሆነ ሲመለከት የ እንግዲህ ዋና ላይ ሲገባ ለማንሰፈፍ የሚጠቀሙበት ጃኬት አለ ያንን አድርጎ ይገባና እሷን ለማዳን ከገባ በኋላ ግን ብቻውን ይዟት ሊወጣ እንደማይችል ሲገባው የእሱን ጃኬት ለእሷ ይሰጣታል። እሷን ለማውጣት እየሞከረ ባለበት ሰዓት እሷ ጃኬቱ ረድቷት መውጣት ቢችልም፣ ዥንግ ግን በዛው እንግዲህ መውጣት ሳይችል ህይወቱ አልፏል እና ለረጅም ጊዜ በዛው ታማሚዎችን ሲረዳን የቆየው በኋላ ደግሞ የዚችን ወጣት ህይወት ታድጎ እሱ ግን ህይወቱ አልፏል። እንግዲህ በታንዛኒያ ውስጥ ስራ ተቀብሩም፣ እንደዚሁ ወደ ቻይና አስከሬኑ ከመላኩ በፊት በክብር ተሸኝቷል። ብዙዎችም ለሰራው መልካም ስራ ሲያመሰግኑት ነበረ። ጥሩ ስራ እንደሰራ እንደዚሁም ደግሞ ከዛ በፊትም መጥቶ በሕክምናው ብዙ ሲንቀሳቀስ እንደነበር እያነሱ ሰዎች እንግዲህ ይህንን ደግነቱን ያው በኋላ ላይ ህይወቱን ቢያስከፍለውም በማህበረሰብ የሰባዊነት ጥቅም ምን ድረስ ነው የሚለውን ያሳየው ምን ያክል ሰውን ለማዳን የሄደበት ርቀትን ብዙዎች ሲያጋሩት ነበር። ከዶት ስትሪም ለአዲስ ቀን የያዝናቸው መረጃዎች ይህን ይመስላሉ። እናመሰግናለን ሰለሞን። መልካም ቀን። መልካም ቀን።